ካፊሮችን ማለት ነው መጠቀም ይቻላል። እንደዚህ አይነት ጉዳይ ካፊር በጣም ገንዘብ ይወዳል። በገንዘብ እንቅስቃሴ ስማት የሆነ ሰው ካላችሁ ሰው እኖር አካባቢ ያሉ ላይክ ወጣ ያለ ባህሪ ያላቸውን ብዙዎች ተጠቅሞ በገንዘብ እንዲሰሩ ማድረግ የሚቻልበት ሁኔታ ይኖራል። ብዙ ቦታ ላይ እንደዚህ አይነት ነገር ሞክረናል። በተለይ ብጥብጥ ለማስነሳት ምናምን ገንዘብ ይሰጣቸዋል። ምን ማንነታችሁን አታሳውቋቸው በደንብ ግቢ የሚያውቋቸው መሆን የለበትም ጥበብ በተሞላበት መልኩ ያንን ነገር እንዲሰሩ ማድረግ ይቻላል። ከዚህ በፊት እንዲህ አድርገናል እያለ ልምዱ አላችሁ። ስለዚህ ከዚህ በፊት የተፈጠሩ ረብሻዎች እራሱ በማን እንደተፈጠሩ ግልጽ ነው ማለት ነው እያሉት ያሉት እራሳቸው ናቸው። ይህ እየተደረገ ያለው ደግሞ አሁንም ጭፍጨፋ ለማካሄድ ነው። አሁንም ጥፋት ለማምጣት። የሚያሳዝነው ነገር በእምነት መሆኑ። የሆነ ፖለቲካ ኃይል ቢሆን ፖለቲካ ነው፣ ከመንፈሳዊ ነገር የራቀ ነው፣ ለስጋዊ ነው እንል ነበር። ለአምላክ እንዲህ እናደርጋለን ሰው ሲል ግን ይህ አሳዛኝ ነው፣ በጣም ይከብዳል። በሚገርም ሁኔታ እነሱ እኔ ወላሂ ይመስኛለት ቪዲዮውን እኔ እጅ ይሰራለ እንዴት ተደብቄ መቅረጽ እንዳለብኝ ምን ለብሽ መገኘት እንዳለብኝ ያቃለች። እሱም ለኔ ተው እነሱ ኮሚቴው ከተስማማ እንደሚሄድ እኔ ያቃለው እ ሰረዋለእና ምንድን ኮሚቴው ይስማማል ያለው። ስለዚህ ይሄ ነገር ለመስራት ኮሚቴ አለ ማለት ነው። ተደራጅተው እየሰሩ ያሉት የገንዘብ የምናምን ችግር የለባቸው። ይሄ በጣም ትልቅ ዝግጅት የተደረገበት ነው። ተዘጋጅቶ እየጠበቁ ነው ማለት ነው። ይሄን ለማድረግ አሁን ደስ ሲሰራ በሙስሊሙ ልጆች ሳይሆን ቪዲዮውን የሚቀርጠው ሙስሊም ይሆናል። ችግሩን የሚያነሱ ሰዎች ግን ችግሩን የእውነት እንዲያነሱ ተደርጎ ነው ከየት የሚደረገው ገብቷችኋል? ክርስቲያን እንደሆነ እንደዚህ አይነት ነገር አድርጉና ይህን ያክል ገንዘብ እሰጣችኋለሁ ብሎ ይነግራቸዋል። ችግሩን የሚፈጥሩት ልጆች የእውነት ክርስቲያን መሆን አለባቸው። የእውነት ካፊር ደማለት ያ የሚሰጣቸው ሚሽ ተደራጅተው ነው እየሰሩ ያሉት። የገንዘብ የምናምን ችግር የለባቸው። ይሄ በጣም ትልቅ ዝግጅት የተደረገበት ነው። ተዘጋጅተው እየጠበቁ ነው ማለት ነው። ይሄን ለማድረግ አቋም ያሰማችሁን ቪዲዮ እናደርጋለን ብር እነዚህ እንከፍላለን ብለው ይቺ ባህርያ የምትባለች ንፅፅር ላይ የምትታወቅ ልጅ ነች፣ ኮንፈርም ያደረገችው ይሄ ደግሞ አቡ ሳላህ የሚባል ነው፣ ዩቱበር ነው፣ በጣም ታዋቂ ነው። እነሱ እራሱ በወቅቱ ነው እንግዲህ ያኛው መቶ ሊሸውድላቸው ሞክሮ ክርስቲያኖች እራሳቸው ናቸው አለ። በቴሌግራም የተወያዩትን መረጃ ሲመጣባቸው ማለት ነው። እነሱ ደግሞ ኮንፈርም እያደረጉት ነው፣ አውርተዋል፣ ልክ ነው እያሉ ነው። ስሙት ከባድ የሆነ ነገር መናገራቸው እራሱ አንደኛ ሰርተናንም አሁንም የሚሰሩ ልጆች አሉ ነው ብለው ቃል በቃል የተናገሩ ሪከርዱ አስራ አምስት ደቂቃ ሪከርድ ነው። ማሰማት እችላል እና ይመስላል። ሹክራን ግዴታ ነው ሽ አርጓቸው እናንተ ግዴታ ነው። እንግዲህ እንዳያችሁት አሽራፍ ወይም ማሄር የሚባለው አብዱል እንዳይነካበት ነገሩን ክዶ ጭራሽ ወደ ክርስቲያኖች ለመጠምዘት ሲሞክር ነበር በጣም የሚገርመው ከና ከኢትዮጵያ ልናስወጣቸው ይቅዳለን። ኩፉር ከኢትዮጵያ መጥፋት አለበት፣ ሁላችሁንም እናስወጣቸዋለን ብሎ የጻፈውም እኮ ራሱ ነው። ውሸት ለሱ ብርቅ ስላልሆነ ይህንንም ኮመንቱን ደግሞ አቪሮች አካውንቴን ሀቅ አድርገው እየጻፉት ነው ብሎ ሊክ ነው ማለት ነው። በዚህ አይነት አሁንስ፣ አሁን እየገባችሁ ነው። አሁን የቀበቷ ድራማ በደንብ ገብታኛለች። ሌሎቻችሁም ይገባ አሳቢ። ከዚህ በኋላ ያለው ተግባራዊነቱ ልክ እነሱ ባቀዱት መሰረት ነው። ይህ ነው። ይህም ቪዲዮ ያገኘ ነው። ያ ነገር ከተፈጠረ በኋላ ነበረ ፎይ ቀጥልና ሰዓት እንዳንወስድ ወይ ወደ